እኔ ጎዳናት እንዴት እንዴት እንደሆነ አላውቅም። በጣም ይቅርታ። አሜሪካ ምናምን ያልኩሽ ደግሞ ውሸት ይነ አሁን ተነስልኝ፣ ከፊቴ ጥፋ። በጣም ይቅርታ። ዛሬውን ተነስ አልኩ። ቆይ፣ እንዴት እንደቀረብኩሽ ላስረዱ። ከዚህ ሁሉ ጊዜ በኋላ አብሬ ከተኛሁኝ በኋላ የምትነግረኝ ምን ያህል ጀግና መሆንን እየገለጽክልኝ ነው። እንደሱ አይደለም። እሱንም ቢሆን አንቺ ስለፈለግሽ እንጂ እኔ አልፈለግኩ። አሁን መቀባጠሩን ትተይ ከፊቴ ጥፋልኝ አልኩ። እርግም፣ እስኪ ተረጋጊ፣ ላስረዳሽ። ከፊቴ ጥፋ አልኩ ድጋሚ፣ ላይ አልፈልግም ለሁሉም ነገር በጣም ይፈጣ። ወይኔ እርግብ! እሽ፣ ምን ተፈጠረ? እርግብን አግኝቻት ነበር። ምን? የት? እራሷ ደውላ አንገናኝ ብላኝ አገኘዋት። እና ምን አለችሽ? ምን ትለኛለች ማለት ለምንድን ነው እንገናኛለችሽ። ልታሾፍብኝ ነዋ? ልታሾፍብኝ ማለት እኔን እዛ ቤት አስገብተሽ አጨብጭበሽ ቀረሽ ብላ ልትመጻደቅብኝ ነዋ እና ጭንቅላትሽ ምን ሆነሽ ነው? እባክሽ ወርቁን ለሜላትን መልስላት ስላት አታገኙትም አለች። እሺ ከዛስ? ብለምናት ብለምናት እምቢ አለችኝ። ከዛ ምን ብታርግ ጥሩ ነው? ምን አደረገች? አይደለም ወርቁን ልመልስ፣ እንዳገኘሽኝ እንኳን ለሜላት ብትነግሪያት እገልሻለሁ ብላ ዛተችብ። እውነትሽ ነው? አዎ። ከዛ እኔ ብልጭ አለብኝና አንድ ጊዜ በጥፊ ሳለሳት፣ አጠገቧ ያገኘችውን እንጨት አንስታ፣ ይኸውልሽ፣ እንደዚህ አደረገች። እኔ አላምንሽም ባይሽ፣ ለምንድን ነው ማታምኝ? ይሄን ሁሉ ነገር ካደረግሽ በኋላ በቀላሉ ማምንሽ ምትችል እና፣ ምን ታረጊ እኔ እርግጠኛ ነኝ ጭንቅላትሽን የሚያሰርሽ ሆን ብለሽ እኔን ለማታለል ነው። ምን እንዴ! ይሄን ያህል ሞኝ እመስልሻለሁ? ሞኝማ አንቺ ሳትሆኝ እኔ ነኝ። ይሄን ሁሉ ጊዜ ስትጫወችብኝ ያልገባኝ ጅሏማ እኔ ነኝ። ሜላት፣ ይህን ያክል ክፉ አድርገሽ ነው የምታስቢው? እሱንማ እኮ አሳየሽ። እስቲ እንዴ! በስመ አብ ባዩሽ! በጣም ተጎድተሻል እኮ በእናትሽ ይህንን እሳንችን ለማታለል ነው ያደረግኩት። አሁን እሱን ታሆን፣ ሐኪም ቤት ሄደሽ መሰፋት አለብሽ። ስላሰብሽልኝ በጣም ነው የማመሰግነው። እንደዚህ ባልልሽ ደስ ይለኝ ነበር። ግን እንድታውቂው አንድ ነገር ልንገርሽ። ምንድን ነው የእኔ ልጅ? ለአባዬ ያለኝ ስሜት ከማንም ጋር አይወዳደርም። እሱ ለእኔ የሚሆነውን ማንም ለማንም አይሆነው። አውቃለሁ የእኔ ልጅ አውቃለሁ። እማዬ አባዬን በጣም እወደዋለሁ። ለእሱ ይህን ቤተሰብ መስዋዕት አድርጌ ብባል አይኔን ሰላሽ ነው ማደርገው የኔ ልጅ አንቺ በጣም መልካም ልጅ ነሽ፣ ልክ እንደናትሽ። እማዬ አንቺም እንደኔ ነሽ ነው። በቤተሰብ የመጣብኝም ማንንም ይቅር አይልም። እና ወይዘሮ ባዮሽን ለምን ይቅርታ አደረግሽላት እንዴ? መች ይቅርታ አደረግኩላት እንዴ? ይቅርታ ባታደርጊላት ኖሮማ ከሰሽ እጇ እንድታገኝ ታደርጊያት ነበር። ከባዮሽ ጋር ብዙ የሚያልፉ የማይመስሉ የመከራ ጊዜያትን አሳልፈናል እማዬ። ግን እኮ እሷ በጣም ክፉ ሴት ነች። ስትታይ ክፉ ሴት ልትመስል ትችላለች፣ ግን ደግሞ ባይሽ ከጎን ባትኖር እዚህ ደረጃ ላልደርስ የሚችል ነበር። እንዴት በጣም ብዙ የማይመሹ የሚመስሉ በጣም ብዙ መከራዎችን በባይሽ ምክንያት አልፍ ያለሁ የእሷ ውለት አለብን። ግን እኮ ምናሴ ልታስገድለው ነበር። በዛ ላይ ደግሞ እኔንም በጣም አሰቃይታኛለች። አውቃለሁ ሀኒ ባዩሽ ባላወቀችው ሰው ከተመታች በኋላ ለሜላት ሩጣ ሄዳ፣ እዩ እርግብ ምን እንዳረገችኝ ተመልከች። እኔ ለአንቺ ወርቁን ልጠይቅላትና እንድትመልስልኝ ጠይቅልሽ ነበረ፣ ነገር ግን እሷ በምላሹ ወርቁን ከነጨራሹ አታገኝም ብላ እንደዚህ መታኝ፣ መለሰችኝ ትላታለች። ሜላት በቀላሉ አላመነቻትም። ለዛም ነበረ እንዴት በቀላሉ ላምንሽ እችላለሁ ከዚህ በፊት ያደረግሽኝን ታውቂያለሽና ስትላት በኋላዋ የገጠማትን ቁስል ትክክለኛ ነበርና ለሜላት ታሳያታለች። ሜላት በዚህ ሰዓት ላይ እውነትሽን ነው ብላ ነገሩን ታቅለውና ከባዮሽ ጋር ያላትን ዝምብና ወደ በፊቱ ልትመልሰው ትፈልጋለች። በዚህ ሰዓት ግን አሁን ላይ ሀና ነገሩ ስለገባት ለምን ከባዮሽ ጋር እንደዚህ አይነት ቅርርብ አፈጠርሽት ብላ ሜላትን ትጠይቃታለች። ሜላት ነገሩን አሁንም ቢሆን ለሀና ለማስረዳት ስትሞክር፣ እኔና ባጁሽ ከበፊቱ ጀምሮ ጓደኛ አዋሞች ነን። በዚህ ጊዜ ግን ብዙ ነገሮችን አብረን አሳልፈናል። ለዛም ነው ይሄ ነገር በቀላሉ ሊፈታ የሚችለው። አሁን ዋነኛዋ ጠላታችን እርግብናት ብላ ነው ሜላት የምታስበው። ሜላት በዛም ማለ በዚህ ወርቁ ብቻ እንዲመለስላት ነው የምትፈልገው። ሌላው ተምቹ ከርግብ ጋር በጣም ጠንከር ያለ ጓደኝነት ጀምሯል። እሷ ጋርም ማደር እየጀመረ ነው። በዚህ መሃል ላይ አንድ እየለመደ የመጣው ነገር ስላለ እንደውም ከዛ ሰፈር መጥፋቱን ራሱ አልተውም። በዚህ መሃል ግን ለርግብ የመጋለጥ እድሏን ይጨምርባታል። እርግብ ግን ምን ያህል ጨካኝ ብትሆን ነው አሁን ላይ በገዛ የሰው ቤት እንኳን ድፍረቷን አሳይታለች። ተምቹን እዛ ቤት ውስጥ አሳድረችው። እንደውም በሁለተኛው ቀን ገና ሳይነጋ ነበረ እንተኛ ብላ ጥያቄ ያቀረበችለት። ብዙዎቹ በዚህ ምክንያት ላይ አፍረዋል ማለት ይቻላል። ጓደኛዋ ግን አብራት እያሳደረቻት ያለችው አሁንም ቢሆን እየጠረጠረቻት ነው። እንደውም የወርቁን ጭምጭምታ ከዚህ በፊትም ስለሰማች አሁን ላይ ከዛ ቤት በድንገት ስታጣው ያ ነገር እየተገባ ብላ ጥያቄዋን መጠየቅ ጀምራለች። ተምቹ ፍቅሩ እየጠናበት መጣ። አልቻለም። ከዛ ሰፈርም የማይጠፋው ለዛም ነበረ፣ በጣም ስለሚወዳት እና በዚህ ሰዓት ላይ አንድ ነገር ያፈርጥላታል ተምቾ የተናገረው ነገር እኔ እኮ እንደምታስቢኝ ሰው አይደለሁም። ከውጪ የመጣሁም ልጅ አይደለሁም። እናም ሀብታም መስዬ የምታይሽ ከሆነ እንደዛም አይደለሁም። ሃምሳ ሺህ ብሩን ያመጣሁልሽ ከዚህ በፊት ከዛም ከዚህም ፈላልጌ ነው እንጂ እኔ ቁርሴን በልቼ ራቴንም ማልደግም ሰው ነኝ። በዛ ላይ ጎዳና ምኖር እና አሁን ከውጭ መጣሁ ብዬ ያወራሁሽ ነገር ሙሉ ለሙሉ ውሸት ነው ብሎ ይነግራታል። በጣም ስለሚወዳት ከዚህ በኋላ ሊያጣት ስለማይፈልግ ውሸት የሚባል ነገር መሃላቸው እንዲኖር አልፈለገም። ይሄንን ከነገራት በኋላ ግን እርግብ አልቻለችም። እንደውም ከፊት ለፊት እንድትሄድልኝ እንፈልጋለሁ ብላ ወዲያውኑ እዛ ከተቀመጡበት ሆቴል ውስጥ ታባሯለች። በዚህ አጋጣሚ ነበረ ታዲያ ወዲያውኑ የቦርሳው ነገር ትዝ ብሏት ከኋላ ስትከተለው የነበረው። በዚህ መሃል ላይ አሁንም ቢሆን እርግብ ተምቹን እንደማትተወውና የራሷን ጥቅም እስክታገኝ ድረስ በጣም ከሱ ጋር መታየቷን የምትቀጥልበት ነው የሚሆነው በዚህ መሃል ብዙዎቹ ያልፈሩት ነገር ይደርሳል ማለት ነው። ያም ምንድነው? በዛ መሃል ላይ አሁን ላይ ተምቹ የሚያውቀው ነገር አለ። እርግብ የት እንደምትውልና የት እንደምታድር ጭምር ያውቃል። ምናልባት በሆደ ልቡነትና ወይንም ለጓደኛው ብሎ ዝም ብሎ ሚስጥር ማባከንን የሚያሳይ ከሆነ ጓደኛው ለሃና ሃና እያለ አሁንም ቢሆን እዛ ቤተሰብ ጋ መድረሳቸው የማይቀር ነገር ነው። በዚህ መሃል እርግብ በቀላሉ የምትያዝ ይሆናል። ባዩሽ ግን አሁን የተጠቀመችው ዘዴ በጣም ከባዱ ነው። ይሄኔ ለሚላት የተነገራት ነገር ወደሷ ይበልጥ እንዲያቀርባት ያደርጋል። ያን ያልኩበትን ምክንያት ልንገራችሁ። ባዩሽ አሁንም ቢሆን በርግብ እንደተከዳችና እርግብ የባሶኑ የሷ የሜላት ተባባሪ ነሽ ብላ ነው እንደዚህ ያደረገችኝ ብላ ነው የተናገረችው። ባዩሽ ይሄን ትናገር እንጂ ትክክለኛ እርግብ ያወራችው ነገር ያኔ የነበረው እንደውም ለሚላት እንደምታስብላትና እሷ ደና መሆኗን ሁላ ስትጠይቃት ነበር ባዩሽን ግን ስለሱ አያገባሽም ነበር ያለቻት ባዩሽ በዚህ መሃል የትኛው መጥፎ የትኛው ጥሩ ሰው እንደሆነ እናውቃለን ማን በምክር መመለስ እንዳለበትም ጭምር ባዩሽ ወርቁን የምትፈልገው ለሜላት ልትመልስላት አይደለም ይባሱኑ ሙሉውን ይዝስ ወስዳ እሷም ከዚህ በላይ የምታጣው ነገር ስለማይኖር ከዚህ በላይም የምታገኘውም ነገር ስለማይኖር ይህንን ወርቅ አንዴ ከጇ ወጥቷልና እሱን መልሼ ማግኘት አለብኝ ብላ ነው የምታስበው። በሌላ መንገድ ደግሞ ስለ ስለሃና እንመለስበት። ሃና ጓደኛ እንድትይዚ ያው ጓደኞቿ አሁንም ቢሆን ጫና ያደረሱባት ናት። አንደኛዋ ሰላም ነች። ሰላም ከዚህ በኋላ ሃናን አድገሻል እኮ አንቺ ጓደኛ የምትይዥበት ሰዓት ላይ ነው ብላ ስትነግራት፣ ሃና ደግሞ በምላሿ እኔኮ አንቺ ጋር የደረሰውን ነገር ስለማቅ ነው አሁን እኔ ላይ እንዲደርስብኝ ስለማልፈልግ ይሄን ነገር በጊዜ ማሸሽ ነው የምፈልገው ብላ ትነግራታለች። ሰላምም የነገረቻት ነገር አሁን እሱ እኮ በጣም ሀብታም ልጅ ነው፣ በዛ ላይ ቆንጆ ነው። ምንም እና አይነት ከኔ ከድሮ ጓደኛ ጋር የሚያገናኘው ነገር የለም። ያ ማለት ላንቺ ጥሩ ነው ይሄ ልጅ፣ ስለዚህ ጊዜሽን ባታባክኚና ብትይዥው ሻል ሻል እያለቻት ነው። አና ግን ነገሩን ለመከራከር ብትሞክርም ግን ጥርጣሬ ውስጥ ያስገባት ነገር አለ። ያ ማለት በጊዜ ሂደት ሀሳቧን ልትቀይር ትችላለች። በዚህ መሀል ግን በጣም የሚወዳትና የሚያፈቅራት አስር ነገሩ ፈዞበታልና፣ በዚህ በኩል ቶሎ ብሎ ነገሩን የማይቋጨው ከሆነ ለሱ ትልቅ አደጋ ነው የሚሆነው። በጣም ስለሚወዳትና ስለሚያፈቅራት እስከዛሬ ድረስ ሀናን ከወንድ ጋር አይቷት ሳያቅም፣ ለዛም ነው ይሄን ነገር ካየ በኋላ ግን በጭራሽ ነገሩን ሊቆጣጠሩት የማይችሉ ውስጥ ነገር ነው የሚገቡት። ይሄኔ ቶሎ መፍጠን ይኖርበታል ማለት ነው። አስር ግን ይህን ያህል ቢወዳትም ቢያፈቅራትም ሀና በዛ በኩል አይደለም የምታፈቅረው ወይንም የምትወደው፣ በወንድምነት ደረጃ ነው የምትቀርበው። ሀና ሌላው ደስ የሚል ነገር ያደረገችው ነገር ቢኖር አሁን አዲስ ጓደኛው ነው ተብሎ ወይንም ይወዳታል ተብሎ የሚታሰበው ሰላምም ከሱ ጋር ለማግባባት እየሞከሩ ያሉት ልጅ በወንድምነት ደረጃ ነገሩን መቋጨት ትፈልጋለችና ሀና ሄዳ በግልጽ ነበር ያናገረችው። በዚህ መሃል ነገሩን እንደሚስማማበትና በጣም በወንድምነት ደረጃ ብቻ እንዲግባቡ አድርገው ታርቀዋል። ይሄ ጊዜያዊ ሰላም ቢባልም ነገር ወዲያውኑ በሚፈልጉት ቅጽበት ሊቀየር ይችላል በእነ ሰላም እና በጓደኛዋ ጓደኛዋ ግን ይህን ነገር ትጠለዋለች። ሁለቱ አብረው እንዲሆኑ ስለማትፈልግ ራሷ ስለምትወደው ተንኮል የምታስብ ይሆናል። ሀና ሀሳቧን የምትቀይር ከሆነ ማለት ነው። ሌላው የኖናዊና የሀና ጉዳይ ያው እንደሚታወቀው ሀና እዛ ቤት ውስጥ መኖር ከጀመረች በኋላ አሁንም ቢሆን ኖላዊ ያኮርፍብኛል ብላ ስለምታስብ እዛ ቤት ውስጥ እየሄደችና ምግብ እየሰራችለት ትመለሳለች። አንዳንዴም ከሰላም ጋርም አብራ እየደረሰች ትመጣለች። ሜላት ሌላኛዋ እቅዷ ደግሞ አሁን ላይ ርግብን በምን መልኩ መያዝ እንዳለባት ድጋሚ ከባዩሽ ጋር ሆና ነው ነገሩን ማስላት የምትፈልገው። ባዩሽ ደግሞ የምታቀርባቸው ሐሳቦች ለራሷ ይበልጥ ጥቅም የሚሰጣትን እንጂ በሌላ በኩል ለሷ ሜላት ይጠቅማታል ብላ የምታደርገው ነገር በጭራሽ አይኖርም። ስለዚህ ሜላት በባዩሽ የመከዳት ዕድሏ አሁንም ቢሆን በጣም ሰፊ ነው። ወደ ራሷ ስላቀረበቻት ጭምር ማለት ነው። በሌላው ምን ታስባላችሁ? የራሳችሁን ሐሳብ ኮሜንት ላይ እየሰጣችሁን ከዚህ በኋላ በቪዲዮ በዚህ መልኩ የምቀርብላችሁ ይሆናል። ይህ አዲሱ ቻናሌ ነው። ብዙዎቻችሁ በፊፊቱ ትልቁ ቻናል የምታውቁኝ ያላችሁ ዘጠና ሺህ ሰብስክራይብ ያለው ለጊዜው ቅጣት ላይ ስለሆነ በዛ ቻናል ቪዲዮ የምንለቀ አይሆንም። በሾርት ቪዲዮዎች እንገናኛለን። ይሄንን ቻናል ሰብስክራይብ አድርጉ፣ አዳዲስ ነገሮች አብረን የምንቀጥል ይሆናል። ሌላው በዚህ መልኩ እንዲሰራላችሁ የምትፈልጉት ድራማም ካለ ለኔ ኮሜንት ላይ ማስቀመጣችሁን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ። ሌላው እዚህ ቻናል ላይ ሙሉ ድራማው ሲለቀቅ ኮሚኒቲ ፖስት ላይ ስለምለቅላችሁ ለእናንተ ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ብቻ ሳይሆን የደውል ምልክቷንም ነክታችሁ ወዲያው በኖቲፊኬሽን ሲደርሳችሁ ከሌሎቹ ቀደም ብሎ ይደርሳችኋል ማለት ነው። በዚህ መልኩ አብረን እንቀጥላለን። የግል ስራዬን ከዚህ በኋላ አስተዋውቃችኋለሁ። መልካም ጊዜ